ክርስቶስ ካልተነሳ እምነታችን ከንቱ ነውና እስከአሁንም ድረስ በኃጢአታችሁ አላችኋል። ክርስቶስ ካልተነሳ ስቲል በኃጢአት ነው ያለ ነው ማለት ነው። እንግዲያ በክርስቶስ ያንቀላፉት ደግሞ ጠፍተዋል ማለት ነው። በዝችም ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ናል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል። ሞት በሰው በኩል ስለመጣ አለ ይሲ ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗልና ስለዚህ ክርስቶስ ሰው ነው ያለ ነው ሊትራሊ ሞት በመጣበት መንገድ ነው ሞት የተወገደው ማለት በአዳም ስጋ ሞት መጣ የአዳምን ስጋ የራሱ አድርጎ ክርስቶስ ህይወትን ሰጠ እያለ ነው በሰው በኩል ሞት መጣ ህይወትም በሰው በኩል መጣ ሰው የሚል ክሬቸር መጽሐፍ ቅዱስ አንድ ነው አንድ ነው። ሰው የተፈጠሩ ያም ሰው አዳም ነው። በቃ አለቅ። ከዛ ውጭ ሌላ ክሬት የተደረገ ሰው በሚል ከአዳም ውጭ ሌላ የተፈጠረ በፍጥረት ደረጃ የለም። ሁሉ ይባዛል፣ እየተዋለደ ይባዛል። ሌላ ሰው የተባለ ሞት በሰው በኩል ስለመጣ አለ። ሞት በማን በኩል ነው የመጣው? ቆይ በማን በሰው በኩል ወይም በአዳም በኩል አዎ። ስለዚህ ሞት በሰው በኩል ነው የገባው። ኦኬ። ትንሣኤ ሙታን ሰው በማን በኩል ነው የሆነው? በሰማዩ ሰው ወይም በሰው በኩል? በሰው በኩል ነው የሆነው። እዚሁ ጋር ይደግልል። በሰው በኩል ሆኗል። ስለዚህ አዳም ገዶን፣ አዳም አስነሳን እያልከኝ ነው ማለት ነው። አይደለም አዳም ገደለን። በአዳም በኩል የመጣው ከአዳም ዘር ወይም ከአብርሃም ዘር የመጣው አይደለም። አዳም ገደለን። ስለዚህ ከአዳም ዘር የተወለደው ክርስቶስ ደግሞ ሕይወትን ሰጠን። አለቀ። ያ ማለት ከአብርሃም ዘር የተወለደው የዳዊት የወገቡ ፍሬ የተባለ ክርስቶስ ማለት ነው። የዳዊት የወገቡ ፍሬ ክርስቶስ የዳዊት የወገቡ ፍሬ ነው። አሳያለሁ። ገና በጣም ብዙ በርካታ ማስረጃዎችን አስቀምጥልሃል እኔ የዳዊት ስርና ዘር ነኝ ብሎ የተናገረበትን ማለት ነው። ኦኬ። ስለዚህ ምን አለ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ህያዋን ይሆናሉ። አሟሟታችን ሁሉ በአዳም ነው። ህያው የመሆናችን ምክንያት ደግሞ ቃል ከስጋ ጋር ተዋህዶ በነሳው ስጋ ይሆናል ማለት ነው። ሁላችንም ህያዋን ነገር ግን እያንዳንዱ አለ በተራው ይሆናል አለ። ክርስቶስ እንደ በኩራት ነው አለ። በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ሁሉ፣ ስልጣን ሁሉ፣ ኃይልም በሻረ ጊዜ ፍጻሜ ይሆናል ይላል። ክርስቶስ እንደ በኩራት ነው አልከኛለ ኦፍኮርስ፣ በትንሳኤ አዎ፣ ተሳስጀን ቆይ፣ በትንሳኤ አይደለም። አሁን በነገር ሁሉ በኩር ነው። በኩር ተብሎ የተነገረለት እዚህ ጋር ክርስቶስ በኩር ተብሎ የተነገረለት እዚህ ክፍል ላይ ከሁላችን ቀድሞ ስለመነሳቱ ነው። ሌላም ደግሞ በሁሉም ነገር ጀማሪ ነው ክርስቶስ

አንተ ለምን አሰማኝ? ምን ይንስሽ? ትክክል አይደለም። በቃ አሁን እሺ፣ ትክክል አይደለም። ደግሞ እነ ጥቅሶች ለአንሳ፣ አንተ ያልከው ደግሞ ሊመልሽ ደግሞ ለአብራራ፣ ወይ ጨረስ፣ በቃ ተረገጥ፣ ትጨምራለህ። በቃ ደግሞ አሁን ጉዳይ ሲሪየስ ኬዝ ስለሆነ እሺ ብዬ ሰምቼ ነው የምወጣው፣ ልደት፣ በባህሪዬ እንደዛ ስለሆንኩ። ስለዚህ አሁን ነው የምናረገው። አሁን ክርስቶስ በኩር እንደሆነ ታምናለህ? ታምናለህ? እንደዚህ ስለዚህ አዳም በኩር ነው። በፍጥረት ደረጃ የመጀመሪያ ሰሆኑ አዳም። እሺ በቆላስይስ ምዕራፍ አንድ አስራ አምስት ላይ ይህንኑ እያብራራል። ኢየሱስ ክርስቶስ ይህንን ጉዳይ ሳንጨርስ እኔ አልጨረስንም የጠየቀኝን ለመመለስ ብዬ ነው እንጂ ዝም ኦኬ ስለዚህ ከክርስቶስ ሌላ ፍጥረት ነው እያልክ ነው ከአዳም ዘር ምንም አይነት ነገር የለውም ሁለት ፍጥረቶች ናቸው ያሉት አዳም የሚባል ፍጥረት እና የክርስቶስ ስጋ የሚባል ፍጥረት አለ እያልክ ነው ያሉት ይሄ እንግዲህ ፕሮቴስታንት እንደዚህ እንደሚያምን አላውቅም ነበረ ነገር የክርስቶስ እኔ ነው ቤንስ ኦኬ ስለዚህ እንደዚህ ምንድነው እየተናገረ ያለው ነገር ግን እያንዳንዱ በራሱ ተራ ይሆናል እና ክርስቶስ ክርስቶስ እንደ በኩራት ነው ኦፍኮርስ ሁላችንም ትንሣኤያችን በየተራ ይሆናል ግን አስቀድሞ ከሁላችን የተነሳው ደግሞ ክርስቶስ ነው አለቅ። ክርስቶስ የትንሳኤያችን በኩር፣ ከሱ ቀድሞ እንደ እሱ አይነት ትንሳኤ ያደረገ ማንም ሰው የለም፣ ማንም ሰው የለም። ስለዚህ ክርስቶስ እንደ በኩራት የተባለው ለትንሳኤ ነው። እዚህ ክፍል ላይ ክርስቶስ በእርግጥ በብዙ ነገር የሃይማኖታችን ጀማሪ፣ ፈጻሚ፣ ሐዋርያ እየተባለ ተነግሮለታል። እዚህኛው ክፍል ላይ ግን ኤግዛክትሊ እየተናገር ያለው ስለምንድን ነው? ክርስቶስ እንደ በኩራት ነው። አዎ ለትንሣኤ የመጀመሪያ ሞት እንድል አድርጎ የተነሳ እሱ ነው። ወደ ዋናው ሀሳብ እንዲድ፣ ቀጣዩ ሀሳብ ብዙ ስለእንትን ስለማይል ወደ ዋናው ሀሳብ እንዲድ እና እንደዚህ ይላል። እኛ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው? በጌታችን በኢየሱስ ባለኝ በእናንተም ትምክህት እየማልኩ ወንድሞቹ ዕለት ዕለት እሞታለሁ አለ አለ እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታን የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለን ብለን እንጠጣ። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። በጽድቁ ንቁ፣ ኃጢአትን አትስሩ። እግዚአብሔርን የማያውቁ አሉና አሳፍራችሁም ዘንድ ይህን እላለሁ። ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ የሚል ይሆናል። አሁን እዚህ ጋር ስለምን እያወራ ነው ማለት ነው ጳውሎስ ሙታን የተባሉ ወይም ክርስቲያኖች ነው ይችላል፣ የሚሞቱ በምን አይነት አካል ይነሳሉ። ስለ መነሳታችን፣ ሞተን ስለመነሳታችን እየተናገረ ነው ያለው ማለት ነው። ያው አንዱ ሰው ሞቶ ሲነሳ ምን አይነት ነገር ምን አይነት አካል ይኖረዋል ብሎ እየተናገረ ነው ያለው። ከዛስ ነገር ግን ሰው አለ። ሉክ ሰው ብሎ ነው የጀመረው። ሰው ብሎ ከጀመረ፣ በነገራችን ላይ ሊትራሊ ስለ አዳም ዘር ያወራል እንጂ ስለሌላ ስለምንም አያወራም። ሰው ተብሎ ከአዳም ውጪ ሌላ ክሬቸር መጽሐፍ ቅዱስ አያውቅም። ምን እያለ ነው? ሰው አለ፣ ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል አለ። አንተ ሞኝ፣ አንተ የምትዘራው ካልሞተ ህያው አይሆንም። ያው የምትዘራው ነው መልሶ ያው የሚሆነው ማለት ያው ስጋ ነው እንጂ ሌላ አዲስ ማነት አይመጣም። ግን ሲመጣ ምን አይነት ስጋ እንደሚሆን ግልጽ ያደርገዋል። የምትዘራው ስንዴ ቢሆን ከሌላ አይነት አንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነው አካል አይደለም። እግዚአብሔር አንድ እግዚአብሔር ግን እንደወደደ አለ አካልን ይሰጠዋል፣ ከዘሮቹም ለእያንዳንዱ የገዛ አካሉን ይሰጠዋል። ስጋ ሁሉ አንድ አይደለም። ስጋ ሁሉ አንድ አይደለም። የሰው ስጋ ግን አንድ ነው። በቀዘቀ ስጋ ሁሉ አንድ አይደለም ካለ በኋላ ስጋ የተባለው ግን አለ የሰው ወደ ሰው ሲመጣ ግን የሰው ስጋ ግን ስንት ነው አለ። አንድ ነው አለ የሰው ስጋ ግን አንድ ነው። ምክንያቱም ስጋ ሁሉ ሲል የእንሰሳትም ስጋ ስላለ ነው። የእንሰሳት ስጋ አለ፣ የአዋፋት አለ በባህር ውስጥ የሚመላለሱ አሉ። የእነዚህ ሁሉ አለ ስጋ ሲባል እነዚህን ሁሉ የበሬ ስጋ አለ። እነዚህን ሁሉ ነገር ስለሚያካትት ምን አደረገ እዚህ ጋር ስጋ ሁሉ አንድ አይደለም። ልክ ያው ጳውሎስ ልክ ነ ስጋ ሁሉ አንድ አይደለም፣ የሰው ስጋ ግን አንድ ነው። እኛ ደግሞ ስጋ ተብሎ የምናወረው ስለ ሰው ስጋ ነው። የሰው ስጋ ግን ስንት ነው አለ፣ አንድ ነው። በቃ ሁለት አይደለም፣ ሁለት አይነት ስጋ የለም። የእንስሳ ስጋ ሌላ ነው። የወፎች ስጋ ሌላ ነው። የአሳም ስጋ ሌላ ነው። እነዛ ብዙ ናቸው ያላቸውን ስጋዎች ሲያብራራቸው እነዚህ ነው። ቀጥላልና ደግሞም ሰማያዊ አካል አለ አለ ደግሞም ሰማያዊ አካል አለ፣ ምድራዊ አካል አለ። ነገር ግን ሰማያዊ አካል ክብር ልዩ ነው፣ የምድራዊም አካል ክብር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃ ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንድ ኮከብ ከሌላው ኮከብ ይለያልና የሙታንም ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ስለዚህ ደግሞም ሰማያዊ አካል አለ ምድራዊ አካል አለ። ምን ማለት ነው? ሰማያዊ አካል አለ ማለት ሰማያዊ አካል ብሎ የሚጠራው ከትንሣኤ በትንሣኤ የምናገኘውን አካል፣ ምድራዊ አካል የሚለው ደግሞ ከትንሣኤ በፊት ያለው አካላችን። ለምሳሌ እኔ አሁን ያለኝ ምድራዊ አካል ኦኬ። እኔ ያለኛው ምድራዊ አካል ልክ ስሞት እና ስነሳ ክርስቶስ ሲያስነሳኝ አካሌ ምን አይነት አካል ነው የሚሆነው? ሰማያዊ አካል ኦር ደግሞ ግሎሪፋይድ የሆነ ቦዲ ይሆናል ማለት የከበረ ስጋ ምንድለ ሰማያዊ የሚለው ይሄንን ነው እንጂ ሌላ ሰማያዊ አካል በሰማይ የተፈጠረ በምድር ደግሞ ሌላ አካል የተፈጠረ ኖሮ ሳይሆን ሰዎች ሲሞቱና ሞተው ሲነሱ በሰማያዊ አካል ይነሳሉ ኦር ግሎሪፋይድ በሆነ በከበረ ስጋ ይነሳሉ እንደማለት ነው። ቀጠላለና ምድራዊ አካል እያለ የሚጠራው እሱ ከዛ። የሙታን ትንሣኤ ደግሞ እንዲሁ ነው ይላል። በመበስበስ ይዘራል፣ በአለመበስበስ ይነሳል። በቃ አለቀ። ስንእኔ ስሞት ስጋዬ ይበሰብሳል ስነሳ ግን ባለመበስበስ ይነሳል። የማይበሰብስ ስጋ ሆኖ ግሎሪፋይድ ሆኖ ኢንኮራፕትብል ባሪ ሆነ ይነሳል ማለት ነው። በውርደት ይዘራል ይላል። በድካም ትሞታለህ፣ ስትነሳ ግን የክብር ትንሣኤ ኖሮ ትነሳ በድካም ይዘራል። ስትሞት በድካም ትሞታል። ስትነሳ ግን በሀይል በክርስቶስ ትንሣኤ ትነሳ። ፍጥረታዊ አካል ይዘራል ይላል። ያ ማለት ፍጥረታዊ አካል እያለ እየተናገረ ያለው የትኛው ነው ማለትም ምድራዊውን አካል ማለት ነው። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ምንም ማለት ነው? ፍጥረታዊ አካል ሲዘራ፣ መንፈሳዊ አካል ይነሳል ማለት ምድራዊ አካል ሲሞት ሰማያዊ አካል ይነሳል እንደማለት ነው። ያ ማለትም ማለት ነው፣ ምድራዊ የነበረው ሰውነት ሞት የሚያሸንፈው ነበር፣ በሞት ጥላ ውስጥ የወደቀ ነበረ፣ በሞት ጥላ ውስጥ የወደቀ ነበረ። ሞትን ግን ድል ሲደረግ ወይም ደግሞ ክርስቶስ ሲያስነሳ ከዚህ በኋላ ሞት የማያሸንፈው ሰማያዊ አካል ሆኖ ትነሳለ ማለት ነው። ልክ ምን እንደማለት ነው? ፍጥረታዊ አካል ሲዘራ፣ ፍጥረታዊ አካል በሞት ነው የሚዘራው። ይዘራል የሚለው በሞትን ነው፣ መንፈሳዊ አካል ሆኖ ይነሳል ነው ኦኬ፣ ፍጥረታዊ አካል መንፈሳዊ አካል ደግሞ አላል። እንዲህ ደግሞ ፊተኛው ሰው አዳም ሕያው ሕያው ነፍስ ሆኖ ተብሎ ተጽፏል። የመጀመሪያው ሰው ኦፍኮርስ ሕያው ነፍስ ያለው ነበር መጀመሪያ ላይ። ኋለኛው አዳም ግን ኋለኛው አዳም የተባለው ዳግማዊ አዳም ክርስቶስ ሕይወትን የሚሰጥ መንፈስ ሆነ። ያኛው ሕያው ሕያው ነፍስ ያለው ሆኖ ነው የተፈጠረው እንጂ ለሌሎቹ ሕይወትን የሚሰጥ ሳይሆን ሕያው ነፍስ ያለው ሆኖ ነው የተፈጠረው። ሁለተኛው አዳም ግን ሕይወትን ጭራሽ የሚሰጥ ነው ማለት ነው። ስለዚህ እኛ ደግሞ የሚያስፈልገን በአዳም ምክንያት አተነው የነበረውን ህይወት በክርስቶስ ማየት ነው። በቃ አለክ ከዛ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ አለ። አስቀድሞ ምንድን ነው አለ ጳውሎስ ሲናገር፣ አስቀድሞ ፍጥረታዊ ነው ማለት አስቀድመ አዳማዊ ነው የምትሆነ፣ አስቀድመ አዳማዊ ነው የምትሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። መንፈሳዊ አካል የሚባል ነገር መጀመሪያ አይመጣም። አስቀድሞ የሚመጣው ፍጥረታዊ አካል ነው። ያ ማለት አዳማዊ አካል ቴ በቃ መጀመሪያ የሚመጣው አዳማዊ አካል ነው። ዜን አዳማዊ አካል ይዘራል ወይም ደግሞ ፍጥረታዊ አካል ይዘራል፣ ሲነሳ መንፈሳዊ አካል ይሆናል። ዊችዝ የትንሳኤ ስጋ ወይም ግሎሪፋይድ የሆነ ባውድ ይሆናል። የፊተኛው ሰው ከመሬት ነው አለ፣ ሁለተኛው ሰው ከሰማይ ነው። ምን ማለት ነው? የፊተኛው ሰው ከመሬት ነው፣ ሁለተኛው ሰው ከሰማይ ነው ማለት የፊተኛው ሰው የተባለው አዳም ነው። ሁለተኛው ሰው የተባለው ክርስቶስ ነው። ቃል ኦፍኮርስ በቃልነቱ በቃልነቱ ኦፍኮርስ ሰማያዊ ነው። በቃልነቱ ከእኛ ጋር ህብረት የለውም። በቃልነቱ ወይም ደግሞ በመለኮታዊ በዲቫይን ኔቸር ነው። ዌል ታዲያ ከእኛ ጋር ግን የሆነው ምንድን ነው? ስለዚህ አመጣቱ ቃል ገና አስቀድሞ ሲመጣ መገኘቱ መለኮታዊ መገኘቱ ከሰማይ ነው፣ ወይም ከአባቱ ዘንድ ነው። ዘይን ከዛሳ ከእኛ ጋር ሲዋሃ ከእኛ ጋር ግን አንድ ሲሆን ምን ሆነ ማለት ነው ከኛ ጋር ግን አንድ ሲሆን ኖ ዳግማዊ አዳም ተባለና፣ ፍጹም ሰው፣ ፍጹም አምላክ እየተባለ መጠራት ጀመረ። ስለዚህ ስር መሰረቱ ከመጀመሪያ ስር መሰረቱ አመጣጡ የቃል ከሰማይ ነው። አካላዊ ቃል ከአብ ዘንድ ያለ ነው እንጂ ስጋውን ከሰማይ ይዞ እየመጣ ነው እያለ አለ። ቀጠለ ሌና ያብራሯል። ባይዚ ስለ ሁለተኛው መሬታዊ እንደሆነ መሬታዊያን የሆኑት ደግሞ እንዲሁ ናቸው። ሰማያዊ እንደሆነ ሰማያዊያን የሆኑት ደግሞ እንዲሁ ናቸው አለ። ጭኛው አፓርት በጣም ወሳኝ ነገር ነው። የዚህ ያው የዚህንም የመሬታዊውን መልክ እንደለበስን የሰሜን መልክ ደግሞ እንለብሳለን። ሁላችን በአዳም አዳማውያን እንደሆንን አለ። በክርስቶስ ደግሞ ክርስቶሳውያን እንሆናለን ነው እያለ ያለው ጳውሎስ። አዮ ክሬር ሲያደርገው ሰማያዊው ሰው የተባለ ክርስቶስን አዳማዊ የተባለን እኛ በክርስቶስ ኢየሱስ በማመናችን በትንሣኤ የምናገኘው ማንነት ይሆናል ማለት ነው። ቀጠል ብሎ እኮ የተናገረው እሱ ምን አለ? የዚያንም መሬታዊ መልክ እንደለበስን ዊች የአዳምን መልክ እንደያዝን አለ፣ የሰማያዊ መልክ ደግሞ እንለብሳለን። ይሆናል ተብሎ ነው ወደፊት የሚሆን ነገር ነው። ምክንያቱ እንዴት ነው የምንለብሰው የሰማያዊ መልክ? በክርስቶስ ኢየሱስ በምናደርገው የክብር ትንሣኤ፣ የክብር ትንሣኤ ሰማያዊ ሰው የተባለውን ክርስቶስን እንለብሰዋለን። ሰማያዊ ሰው የተባለ ክርስቶስን እንለብሷል እስቲል አንድ ሰው ነው። ያ ሰው አንድ ነው። ሌላ ብዙ አይነት ሰው የለም። ባይዜ አንድ ሰው ነው። መሬታዊ ነው። የመጀመሪያ ሰው ማለት አዳማዊ ነው። የወደቀ ነው ማለት ነው። ከዛኛ የውድቀት መልክ ያለን ሰዎች በክርስቶስ ኢየሱስ በማመናችን ክብር የተባለ ክርስቶስ እንለብሳለን። በአዳም የተራቆትነውን ኢየሱስን ኢየሱስ እንለብሳለን ነው በአጭሩ። ኢየሱስ ደግሞ ለዚህ ክብር ያበቃ የወደቀው ማንነታችንን የራሱ ገንዘብ ስላደረገ ነው የራሱ ባህሪ ስላደረገ ከውድቀታችን አስነሳን። ዳሲት ያልታመ መሆን አልፈሰው ምን እንዲል ማለት ነው። ኦኬ። ነገር ግን ወንድሞቹ ይህን እላለሁ፣ ስጋና ደም የእግዚአብሔር መንግስት ሊወርሱ አይችሉም። የሚበሰብሰውም የማይበሰብሰውን አይወርስም ማለት እነሆ እንደ ምስጢር እነግራችኋለሁ። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለው በዚህ ጋር እቺ ነገር ላይ ነገር ግን ይህን ይሄን እላለሁ ስጋ እና ደም የእግዚአብሔር መንግስት ሊወርሱ አይችሉም። ምክንያቱም ምን ማለት ነው? ስጋ እና ደም የእግዚአብሔር መንፈስ ሊወርሱ አይችሉም ማለት መንፈሳዊ ሰው ልትሆን ይገባል፣ ወይም ልትታደስ ይገባል ነው ባጭር ዝም ብለህ በመሬታዊ ሰው የእግዚአብሔር መንግስት አትወርሰም ነው ባጭ። መሬታዊ ማንነት ይዘ የእግዚአብሔር መንፈ ወይም ደግሞ መሬታዊ ሰውነት ይዘ የእግዚአብሔር መንግስት ልትወርስ አይገባም። ክርስቶስን ልታገኙ መንፈሳዊ ሰው የተባለ ክርስቶስን ልታገኙ ይገባል። ወደ ከክርስቶስ ጋር ልትዋሐድ ከክርስቶስ ጋር ህይወት ሊኖር ይገባል። እነዛ ካልሆን የእግዚአብሔር መንግስት ልትወርሰው አትችል ብሎ እየተናገረ ነው እና ይህ የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባልና የሚበሰብሰው ስጋ የማይበሰብሰውን ካለበሰ በስተቀር የሚበሰብሰው ስጋ የእኛ ስጋ የማይበሰብሰውን መልበስ ማለት በውርደት ሞተን በክብር መነሳት ማለት ነው። ይሄው ስጋችን ነው ባይዜ የሚነሳው። ምንም ነገር የሚቀይረው ነገር የለም። ንግ ቼንጁ ምንድን ምንድነው? የሚሞተው የማይሞት የሚራበው የማይራብ በውርደት የተዘረ በክብር ይነሳል ነው። ሞት የማያሸንፈው ስጋ ይሆናል ነው። ያው ስጋ ልክ አሁን፣ ለምሳሌ ጌታ አስቀድሞ ከመስቀል ሞት በፊት የነበረው ስጋ የሚራብ የሚጠማ የሚደክም የሚያዝን ስጋ ነው። ዘን ከዛ ከሞተ በኋላ ሞቶ ከተነሳ በኋላስ በማይራብ ስጋ በማይሞት ስጋ ነው ያለው። አሁን ያው ስጋ ምን ሆኗል ማለት ነው? የማይሞት ሆናል። ድጋሚ ሞት የማያገኘው ሆናል። የማይራብ የማይጠማ አይነት ስጋ ሆናል። ደሴም ቲንግ በኩርን ያለውም ለዛ ነው። እኛም ስንነሳ ስጋችን በቅስፈት ይለወጣል። ጳውሎስ እየተናገረን ያለው ሁላችን በድንገት በቅስፈት አይል እንለወጣለን አለም። መለከት ይነፋል፣ ሙታንም የማይበሰብሱ ሆኖ ይነሳሉ፣ እኛም እንለወጣለናል። ሙታን ምን ሆነው ይነሳሉ? ያው የሞተው ስጋቸው ሲነሳ ሌላ ፍጥረታዊ ስጋ ሆኖ ሳይነሳው፣ ያው ስጋ የሚበሰብሰው የማይበሰብሰው ሆኖ ይነሳሉ። ባጭሩ ይህንን ነው እየተናገር ያለ እንጂ ሁለት ፍጥረቶች ሰማያዊ አካል እያለ የሚናገረው በክርስቶስ ኢየሱስ የምናገኘውን ያንን ተስፋ ነው።